ሰላም ጤና ይስጥልኝ፣ የጠቃሚ ማዳር ቤተሰቦች። በዚህ ቪዲዮ ለዲያሊሲስ የሚዳረገው የኩላሊት በሽታ ሊከሰት ሲል የሚታዩ ዋና ዋና ማስጠንቀቂያ ምልክቶች እና ኩላሊታችን እየተጎዳ እንደሆነ የሚገልጹ ምልክቶችን እንዲሁም ደግሞ ምልክቶች ውስጥ በሚታዩበት ሰዓት ምን ምን ማድረግ አለብን የሚለውን አብረን የምና ይሆናል። አብራችን ቆዩ። ኩላሊታችን በሚጎዳበት ሰዓት ሰውነታችን የሚያሳየን የተለያዩ ጠቋሚ ማስጠንቀቂያ ምልክቶች አሉ። ሆኖም ግን በተለያዩ ምክንያቶች ላይ ይባላሉ። ነገር ግን በመቀጠል የምንገልጽላችሁን የኩላሊት መታወክ ምልክቶች በሚታይበት ጊዜ እንደ ደም ሽንት፣ ምስል ምርመራ ማድረግ እንዲሁም የአኗኗር ዘይቤያችንን ማስተካከል ግዴታ ያስፈልጋል ማለት ነው። የመጀመሪያውን ስንመለከት እንግዲህ በቁርጭምጭሚትና በእግሮቻችን ላይ እብጠት ማየት ሲሆን የኩላሊት ተግባር መውደቅ ሲጀምር የሰዱ የማቆየት ግፊት በመፍጠር በጭንና በቁርጭምጭሚት ላይ እብጠትን ያስከትላል። ስለዚህ ማንኛውም ሰው በነዚህ የሰውነት አካላት ላይ እብጠት ከስተዋለ ወዲያውኑ የኮላሊት ጤናውን መመርመር ይጠበቅበታል። ሁለተኛው ምልክት ደግሞ ፔሪኦርቢታል የዲማ ሲሆን ይህ ደግሞ በሲልች ወይም በቲሺዎች ውስጥ ፈሳሽ በሚከማችበት ጊዜ በአይን አካባቢ የሚታይ እብጠት ሲሆን ከሰውነታችን ውስጥ የፕሮቲን መጥፋት ወይም ማነስ የደም ስር ግፊትን በሚቀንስበት ጊዜ እንደ አይን ባሉ የተለያዩ ቦታዎች ላይ ከመጠን በላይ ፈሳሽ እንዲከማች ያደርገዋል ማለት ነው። ሶስተኛው ምልክት ደግሞ ከፍተኛ የሆነ የድካም ስሜት መሰማት ሲሆን ከተለመዱት ቀናት የበለጠ የድካም ስሜት መሰማት እንዲሁም ከባድ እንቅስቃሴዎች ማከናወን መቸገር ነው። ይህም ብዙ ጊዜ ስለሚያጋጥም እረፍት ያስፈልገዋል ማለት ነው። አራተኛውን ምልክት ስንመለከት እንግዲህ የምግብ ፍላጎት መቀነስ ሲሆን የኩላሊት በሽታ የግፋ ሲሄድ ብዙ ጊዜ በታካሚዎች ላይ እንደ ብረት የሚገለጽ የጣዕም ለውጥ ያስተውላሉ። እንዲሁም በጠዋት የማቅለሽለሽ እና የማስታወክ ስሜት መሰማት የምግብ ፍላጎታቸውን ይቀንሰዋል ማለት ነው። አምስተኛው ደግሞ በተደጋጋሚ በሽንት ቧንቧ ኢንፌክሽን መጠቃት ሲሆን የሽንት ውጤት መቀነስ ወይም መጨመር እንዲሁም አረፋማ ወይም ደም የቀለቀለ ሽንት መሽናት አንዱ ምልክት ሊሆን ይችላል። ስድስተኛው ምልክት ደግሞ ምንድን ነው? የቆዳ ማሳከክና የቆዳ ደረቅነት ሲሆን ይህም የኩላሊት ስራ በሚወድቅበት ጊዜ መርዛማ ንጥረ ነገሮች በሰውነታችን በሚከማችበት ወቅት ይፈጠራል ማለት ነው። ሰባተኛው ምልክት ስንመለከት የጀርባ ወይም በታችኛው የወድ ክፍል ውስጥ ህመም መሰማት ሲሆን ይህም ከፊኛ ኢንፌክሽን ወይም ደግሞ በሽንት ቧንቧ ውስጥ ካለው ድንጋይ ኩላሊት እና ፊኛ የመገናኘው ቱቦ ጋር የተያያዘ ሊሆን ስለሚችል የምስር ምርመራ ማድረግ አስፈላጊ ነው። ሆኖም ግን በኩላሊት በሽታ የሚያዘድለውን ለመቀነስ የሚረዱ የተለያዩ መንገዶች አሉ። እነሱም እንግዲህ በመጀመሪያ በቂ ውሃ መጠጣት ሲሆን፣ በቀን ውስጥ በቂ ፈሳሽ ማግኘት ለኩላሊት በጣም አስፈላጊ ነገር ነው። ከአቅም በላይ ውሃ መጠጣት ደግሞ በአንጻሩ ጉዳቱ ያመዝናል። እናም ሽንት በቂ ውሃ ማግኘት አለማግኘቱን ይጠቁማል። ይህን ስንል የሽንት ቀለም ነጭ ወይም የደበዘዘ ቢጫ ሲሆን ችግር የለውም። ነገር ግን የሽንት ቀለም ጥቁር ቢጫ በሚሆን ጊዜ የሚወስዱትን የውሃ መጠን መጨመር ይኖርብዎታል ማለት ነው። ሁለተኛው ደግሞ የምንመገበውን የጨው መጠን መቀነስ ሲሆን በቀን ከ2300 ሚሊግራም በላይ አለመመገብ፣ እንዲሁም የታሸገ ምግብ ሲገዙ ምን ያህል ጨው በውስጡ እንደያዘ ማስተዋል ያስፈልጋል ይህም በኩላሊት ላይ ያለውን ሸክም በመቀነስ ከደም ግፊት ጋር የተያያዙ በሽታዎችን ይከላከላል። ሶስተኛውን ስንመለከት ደግሞ ተገቢውን የሰውነት ክብደት መጠበቅ ሲሆን ጤናማ እንደ አትክልት፣ ፍራፍሬ ያሉ ምግቦችን በመመገብ እንዲሁም አካላዊ እንቅስቃሴዎችን በማድረግ ክብደቱን መመጠን ሲሆን ይህም በኩለሊት ደሞሳጅ ቧንቧዎች ውስጥ የኮሌስትሮል ክምችት እንዳይኖር ያደርጋል ማለት ነው። እናም በመጨረሻ መግቢያዬ ላይ እንደገለጽኩላችሁ የእነዚህ ማስጠንቀቂያ ምልክቶች በሚታዩብን ጊዜ የሽንት የደም እንዲሁም ደግሞ የምስል ምርመራ ማድረግ ግዴታ ያስፈልጋል ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁም ወይም ደግሞ ስለዚህ ጉዳይ ብታነሱልን የምትሉትን ሀሳብ ኮሜንት ሴክሽን ላይ በማስቀመጥ እንዲሁም ሰብስክራይብ እና የደወል ምልክቷን በመጫን የተለያዩ ጠቃሚ ማደሮችን በምንታሰስበት ጊዜ በፍጥነት እንዲደርሰው ማድረግ ይችላሉ። በሌላ ቪዲዮ እስክንገናኝ ደህና ቆዩን።